እንደምን ላችኋል የተከበራችሁ ተመልካቾቻችን! የየካቲት 28 ቀን 2017 ዓ.ም የአርብ እኩለ ቀን ዜና መጽሔታችንን ከአማራ ሚዲያ ኮርፖሬሽን ካውንሳ ጀምረን በቀጥታ ወደ እናንተ የምናደርስ ነው የሚሆነው። አቤት ጉዳዮቻችን አስቀድመ መገናኛ ብዙሃን የሴቶች ተጠቃሚነት እውን እንዲሆን ኃላፊነታቸውን በአግባቡ ሊወጡ ይገባል ሲሉ የአማራ ሚዲያ ኮርፖሬሽን ሴት ሰራተኞች ተናገሩ። የአሚኮ ሰራተኞች ዓለም አቀፉን የሴቶች ቀን በተለያዩ ዝግጅቶች አክብረዋል። በእንስሳት ላይ የሚደርሰውን የተፈጥሮና ሰው ሰራሽ አደጋ ጉዳትን ለመቀነስ የሚያስችል ኢንሹራንስ ተግባራዊ መሆኑን ግብርና ሚኒስቴር አስታወቀ። በቀጥታ ጉዳያችን እንመለከተዋለን። የክርስትናና የእስልምና ሃይማኖት ተከታዮች የአብይና የረመዳን ወር ጾምን ሲጾሙ ለሰላም ቅድሚያ በመስጠትና እርስ በርስ ይቅር በመባባል መሆን እንዳለበት የሃይማኖት አባቶች አሳሰቡ። የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖትና የእስልምና ሃይማኖት ተከታዮች በጾም ላይ ይገኛሉ። ይህንን ጉዳይ በመጽሔታችን በአጀንዳነት እንመለከተዋለን። ታውጭ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባል ሀገራት ተገቢውን የአባልነት ክፍያ የማይከፍሉ ከሆኑ አሜሪካ ሀገራቱን ከጥቃት ላትከላከል ትችላለች ሲሉ ፕሬዚዳንት ዶናልድ ትራምፕ ተናገሩ። በሚኖረን ቆይታ የአጀንዳ ጉዳያችንን ጨምረን ከዚሁ ከዋናው ስቱዲዮ ከያዝናቸው ጉዳዮቻችን በተጨማሪ በቀጥታ መስመራችን ላይ ተገኝቶ ተጨማሪ መረጃ የሚያጋራን ሪፖርተራችን ይኖራል። የግብርና ሚኒስቴር በአምስት ክልሎች ተግባራዊ የሚያደርገውን የእንስሳት ኢንሹራንስ አተገባበር አስመልክቶ ለመገናኛ ብዙኃን መግለጫ ሰጥቷል። ሪፖርተራችን ቴዎድሮስ ደሴ ከአዲስ አበባ በቀጥታ መስመራችን ላይ ተጨማሪ መረጃ የሚያጋራን ነው የሚሆነው። በኋላ ላይ የምናገኘው ነው የሚሆነው። በሌላ በኩል የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ተከታዮች እና የእስልምና ሃይማኖት ተከታዮች ጾም ላይ እንዳሉ ይታወቃል። ይህንን ጉዳይ በአጀንዳ ሰዓታችን በስፋት የምንመለከተው ነው የሚሆነው። ከዚሁ ጉዳይ ጋር በተያያዘም እንግዳ ጋብዘናል። ከዚሁ ከስቱዲዮ ማለት ነው። በሰዓቱ በአጀንዳ ሰዓታችን እናጋራችኋለን። ሶልያና አለኸኝ ዜና መጽሔቱን እመራለሁ። አብራችሁን ቆዩ። ወደ ቀዳሚ ዘገባችን የማልፈው ነው። መገናኛ ብዙሃን የሴቶች ተጠቃሚነት እውን እንዲሆን ኃላፊነታቸውን በአግባቡ ሊወጡ ይገባል ሲሉ የአማራ ሚዲያ ኮርፖሬሽን ሴት ሰራተኞች ተናገሩ። ሴቶች ተጽዕኖ ፈጣሪ በመሆን ተጠቃሚነታቸው እውን እንዲሆን አሚኮ የበኩልን ሚና እንዲወጣ የአሚኮ ዋና ስራ አስፈጻሚ አቶ ሙሉቀን ሰጥይ አስታውቀዋል። የአሚኮ ሰራተኞች ዓለም አቀፉን የሴቶች ቀን በተለያዩ ዝግጅቶች አክብረዋል። ተጨማሪውን ከበቀለ ተሾመ እንከታተል። የአማራ ሚዲያ ኮርፖሬሽን ዓለም አቀፍ የሴቶች ቀንን በተለያዩ ዝግጅቶች አክብሯል። የሴቶች ተጠቃሚነትና ተሳትፎ እውን ለማድረግ የመገናኛ ብዙሃን የተሻለ ስራ የሰሩ ሴት ተሞክሮችን በማስፋት ህጎችን በማስተዋወቅና መብታቸው እንዲከበር በማድረግ በኩል የጀምሯቸውን ስራዎች አጠናክረው ሊቀጥሉ እንደሚገባም በአሚኮ የሚሰሩ ሴት ሰራተኞች ተናግረዋል። ሴቶች ተጠቃሚ ተሳታፊ መሆን አለባቸው የሚል ነው። በዓለም አቀፍ የሚሆን በአገር አቀፍ ኮንቬክሽን ህጎች ወጥተዋል፣ መመሪያዎች ወጥተዋል። እነዛን ተከትለን በእያንዳንዱ ሁኔታ ላይ መሳተፍ እና ተጠቃሚ መሆን አለብን ማለት ነው። ከዚህ አንጻር ሚዲያው ደግሞ ሴቶች ተጠቃሚና ተሳታፊ እንዲሆኑ ህጉን ማሳወቅ፣ መብታቸውን ማሳወቅ፣ እንደገና ደግሞ ይህንን ተጠቅመው ደግሞ ታግለው የወጡ ብዙ ትግል አለው። በህይወት ትግል አለ። በሴቶች ላይ የራሱ የሆነ ጫናና ትግል አለ። ይህን ታግለው የወጡ ሴቶችን ደግሞ ጎልቶ እንዲወጡ በማድረግ ሌሎች ደግሞ ከነሱ እየተማሩ ውጤታማና ስኬታማ እንዲሆኑ ማድረግ ደግሞ የሚዲያው ኃላፊነት ነው። ሚዲያው በሴቶች ዙሪያ በርካታ ስራዎች ይሰራሉ። የተሰሩትን ስራዎች ደግሞ ውጤታማነታቸውን መከታተል እንዲሁም ደግሞ የሚመለከተው አካል በሴቶች ላይ የሚሰራው ስራ በትምህርት ቤቶች ሊሆን ይችላል፣ በመንግስት ደረጃ ሊሆን ይችላል፣ በቤተሰብ ደረጃ ሊሆን ይችላል። በርካታ ስራዎችን መስራትና የሴቶችን አቅም ማጎልበት ሴቶች ወደፊት የሚወጡበትን መንገድ መፍጠር ያስፈልጋል። አሁንም ድረስ መሰራት ያለባቸው ነገሮች እንዳሉ ይሰማኛል። አንደኛ ከሴቶች በራሱ መስራት እንደሚችሉ ማመንን አንድ እሱን አነሳለሁ። ከዛ ውጭ ደግሞ አጋር አካላት የሚባሉት አለ አደለ፣ ወንዶችም በራሱ ሴቶች ጠንካራ እንደሆኑ ማመን አለባቸው ብዬ አስባለሁ። አሚኮ አሁን ላለበት ደረጃ እንዲደርስ በተቋሙ ያሉት ሴት ሰራተኞች ሚና ከፍተኛ ነው ያሉት የአሚኮ ዋና ስራ አስፈጻሚ ሙሉ ቀን ሰጥዬም፣ የሴቶች ተጠቃሚነት እውን ይሆን ዘንድ ሴቶች በጋራ የመስራት ልምዳቸውን አጠናክረው መቀጠል ይኖርባቸዋል ብለዋል። አሚኮም ተጽዕኖ ሴት ፈጣሪ በመፍጠር የሴቶች ተጠቃሚነት እውን እንዲሆን ሚናውን እንደሚወጣም ገልጸዋል። ያላችሁን እውቀት ልምድ ተጠቅማችሁ ውጤት በማምጣት በአሚኮ ተቋም ውስጥ ብቻ ሳይሆን በአሚኮ ቤተሰብ ብቻ ሳይሆን እንደ ክልልም እንደ ሀገርም አሻራችሁ ጎልቶ የሚታይ የምትታወቁ ሴቶች እንድትሆኑ በተቋም ደረጃ እገዛችን አጠናክረን እንቀጥላለን። ግን ዋናው የእናንተ አቅም የእናንተ መወሰን የእናንተ መቁረጥ ስለሆነ አንድነታችሁን አጠናክራችሁ ከዚህ የበለጠ አሻራ እንድታሳርፉ ማድረግ ያስፈልጋል። ለአሚኮ የሚጠቅም የማዕዘን ድንጋይ ሆናችሁ ማገልገል የምትችሉት በደንብ መተጋገዝ ስትችሉ ነውና። ይህንን አጠናክሩ አጠናክሩ የዛሬውን ቀን የመገናኛ ቀናችሁን ለቀጣይ አብሮነትና ለቀጣይ ስራ እንደ መነሻ ውሰዱት። ዓለም አቀፍ የሴቶች ቀን በዓለም ለ114 ኛም በሀገር ደረጃ ደግሞ ለ ጊዜ ይከበራል። ሴቶች እንደ ሀገር ዘላቂ ሰላምን ለማስፈን የትውልድ ግንባታ ሚናቸውን አጠናክረው ሊቀጥሉ እንደሚገባ ተመላክተ በአማራ ክልል የተፈጠረውን የሰላም ጦት ችግር በጋራ ለመፍታት እንደሚሰራም የተለያዩ ክልሎች ሴት አመራሮች ገልጸዋል። ከሰው መንጌ ተጨማሪ ያለው በአማራ ክልል የተፈጠረው የሰላም መደፍረስ ሰብአዊ ቁሳዊና ስነልቦናዊ ጉዳቶችን እያደረሰ ይገኛል። ችግሩን በሰላማዊ መንገድ ለመፍታት በሚደረገው ጥረትም በሁሉም ዘርፍ የችግሩ ሰለባ የሚሆኑት ሴቶች ሚና ከፍተኛ ነው። ሴቶች አስተዋይ አርቆ አሳቢና አዛኝ ልብ እንዳላቸውም ይገለጻል። በክልሉ ባለው ጦርነትም በአንድም ሆነ በሌላ መልኩ ሴቶች ተጎጆች ናቸው። ችግሩ በሰላማዊ መንገድ እንዲፈታም በክልሉ የሚገኙ ሴቶች የበኩላቸውን ያለሰለሰ ጥረት እያደረጉ ይገኛሉ ሀገር ልጅ ሲሞት ልጅ ሲራብ ሀገር ሲቸገር ትልቁን ችግር የሚደርስባት እናት ናት። ስለዚህ የሚዋጋው ባሏ ነው፣ የሚወጋው ልጇ ነው፣ የሚሞተው ወንድሟ ነው። ገዳዩ ባሏ ነው፣ ወይም ያክስቷ ልጅ ነው፣ ወይም ያጎቷ ልጅ ነው። ይሄ በጣም ከባድ የሆነ አሰቃቂ የሆነ ሁኔታ መቆም አለበት ብለን እኛ ሴቶች ትግል እያደረግን ነው። በክልሉ እየተሻሻለ ለመጣው የሰላም ሁኔታ የሴቶች አስተዋጽኦ ከፍተኛ ነው። ዘላቂ ሰላም ለማስፈን በሚደረገው ጥረትም ሴቶች የድርሻቸውን አጠናክረው ሊወጡ ይገባል ተብሏል። ከቤት ነው ሰላም የሚጀምረው። ስለዚህ በሰላም ሂደት ላይ እኛ እንደ ሌሎች ክልል በተለይ እኛን እንደ ደቡብ ምዕራብ ኢትዮጵያ በዚህ አማራ ክልል ላይ ባሉ ሰላም ጉዳዮች ላይ የኛም ሀሳብ የእኛም አጠቃላይታ ሀገሪቱ ሰላም ሆነ ክልሉ ሰላም ሆኖ እንደ ሀገር ቀጣይና ዘላቂነት ያሉ ሰላሞችን ከማረጋገጥ አንጻር ሰላም እንዲሰፍን እንመኛለን። መተነንም ያየነው ይሄን በሚያሳይ መልኩ ነው። በዚህ ደስ ብሎናል። በአማራ ክልል ውስጥ ያሉ የጸጥታ ችግሮች አሉ፣ እንደማንኛውም አካባቢ አሉ እንዳሉት የጸጥታ ችግሮች ናቸው ያሉት እና ይህንን የጸጥታ ችግሮችን ከመፍታት አኳያ የሴቶች ሚና በዚህ ላይ የጎላ ነው። አሁንም ሴቶች ይህንን ጸጥታ ችግሮች ለመፍታት በራሳችን ይብቃ በማለት ሰላማዊ ሰልፍ በማድረግ ወንድሞቻቸው ከአስተሳሰብ ወጣ ባለ ሁኔታ የሄዱትን ሁሉ ያስመለሱ ናቸውና እጅግ በጣም ደስ ነው ያለን። እንደ ሀገርም በዚህ አካባቢ የተፈጠረውን ችግር በጋራ ለመፍታት በጋራ ችግሩን ሶልቭ ለማድረግ በጋራ ችግሮችን ደግሞ ተወያይተን በጠረጴዛ ዙሪያ እንዲፈታ አቅጣጫ እየተቀመጠ ነው ያለው። በአማራ ክልል የተፈጠረው ችግር የሁሉም ክልል ችግር በመሆኑ በክልሉ የተፈጠረውን የሰላም ጦት ችግር እንደ ሀገር በጋራ ለመፍታት ሁሉም ክልሎች በቅንጅት እንደሚሰሩም የተለያዩ ክልሎች ሴት አመራሮች ገልጸዋል። ኢትዮጵያ ሰላም እንድትሆን የሁሉም ሰላም አስተማማኝ የሁሉም ሰላም ማረጋገጥ አስተማማኝ ማድረግ የሁሉም ክልል ድርሻ ነው። አንዱ አንዱ ጣት ወይም አንዱ እጅ ከታመመ ሌላው እጅ ሰላም ይሆናል ማለት አይደለም። ሌላ ሰውነት ክፍል ሰላም ይሆናል ማለት አይደለም እና ኢትዮጵያ አንድ ነን እኛ ኢትዮጵያውያን። ስለዚህ አማራ ክልል ላይ ሰላም ማረጋገጥ ለደቡብ ምዕራብ ኢትዮጵያ ወሳኝነት አለ። ለሲዳማ ክልል ወሳኝነት አለው። ለሌሎችም ለሁሉም ክልል ወሳኝነት አለው። ሁሉም ሰላም ሲሆን ነው ሀገሪቷም ሰላም የምትሆነውእና በዚህ ባህር ዳር ወይ በአማራ ክልል ላይ ሰላም ተደፍርሶ ሌሎቹ በሰላም እንኖራለን ማለት አይቻልም። ስለዚህ አማራ ክልል አካሎቻችን ናቸው። የአማራ ክልል ሰላም መደፈርስ ደግሞ የሁሉም ኢትዮጵያውያኖች የሚያሳስብ ጉዳይ ስለሆነ በአማራ ክልል ለሆነው ጉዳይ ላይ እንደ ሀገር ትልቅ አስተዋጽኦና ትልቅ የምክክር መድረኮች እንዲፈጠሩ እየተደረገ ያለበት ሂደት አለን። ሴቶች በመልካም ስብዕና የታነጸ ትውልድ በማፍራት የትውልድ ግንባታና የዜጎችን የጋራ ትስስርን በሚያጠናክሩ ጉዳዮች ላይ በትኩረት መስራት ይገባቸዋልም ተብለዋል። ከሪፖርተራችን በቀጥታ መረጃ ወደምናደርስበት ጉዳይ ነው የምናልፈው ተመልካቾቻችን። በእንስሳት ላይ የሚደርሰውን የተፈጥሮና ሰው ሰራሽ አደጋ ጉዳትን ለመቀነስ የሚያስችል ኢንሹራንስ ተግባራዊ መሆኑን ግብርና ሚኒስቴር አስታውቋል። ሚኒስቴር መስሪያ ቤቱ በአምስት ክልሎች ተግባራዊ የሚደረገውን የእንስሳት ኢንሹራንስ አተግባበር አስመልክቶም ለመገናኛ ብዙሀን መግለጫ ሰጥቷል። በዚህ ጉዳይ ላይ እንግዲህ ተጨማሪ መረጃ ሊያደርሰን ዘጋቢያችን ቴዎድሮስ ደሴ ከአዲስ አበባ በቀጥታ መስመራችን ላይ ነው የሚገኘው። ቴዎድሮስ እንደምን ዋልሃል? በመግለጫው ላይ ምንም ጉዳዮች ተነሱ ያሉትን መረጃዎች አጋራን። አመሰግናለሁ ሶሊያና፣ እንግዲህ የግብርና ሚኒስቴር ዛሬ በአርብቶ አደሮችና በከፊል አርብቶ አደሮች እንስሳት ላይ የሚደርሰውን የተፈጥሮና ሰው ሰራሽ አደጋዎችን ለመቀነስ የሚያስችል የእንስሳት ኢንሹራንስ ተግባራዊ አድርጓል። ይህ እንግዲህ በአምስት ክልሎች ተግባራዊ የሚደረገው የእንስሳት ኢንሹራንስ አተገባበር ምን ይመስላል? የሚለውን አተገባበሩን ለ መገናኛ ብዙሃን ጋዜጣዊ መግለጫ ሰጥቷል። ሚኒስቴር መስሪያ ቤቱ እንግዲህ ኢትዮጵያ እንደሚታወቀው በቁም እንስሳት ሀብት ከፍተኛ ድርሻ ካላቸው የዓለም ሀገራት ተጠቃሽ ነች። በተለይም ደግሞ በዓለም ሀገራት እንግዲህ አስረኛ ነች፣ በአፍሪካ ደግሞ አንደኛ ነች በቁም እንስሳት ሀብቷ። በዚህ ረገድ እንግዲህ ኢትዮጵያ 150 ሚሊዮን የቁም እንስሳት ሀብት እንዳላት ይጠቀሳል። ከዚህ መካከል 70 ሚሊዮን የሚሆነው የቀንድ ከብት ነው። ይሁን እንጂ እንግዲህ እንደ ሀገር በተለይም ደግሞ በምስራቅ አፍሪካ የቁም እንስሳት ሀብት ላይ ከፍተኛ የሆነ በሰው ሰራሽና በተፈጥሮ አደጋ ኪሳራ ይደርሳል። በዚህ ረገድ ኢትዮጵያ በአመት ከስድስት ሚሊዮን በላይ የቁም እንስሳትን በሰው ሰራሽና በተፈጥሮ አደጋዎች ታጣለች የሚል ሀሳብ ነው የተነሳው። እንግዲህ በመግለጫው በዋናነት እንግዲህ ይህ አደጋ ደግሞ እንዳይከሰት የአርብቶአደሩና የከፊል አርብቶአደሩን የኢኮኖሚ ተጠቃሚነት ለማረጋገጥ የሚያስችል አዲስ የእንስሳት ኢንሹራንስ ይፋ መደረጉ ነው የተገለጸው። እንግዲህ የዚህ አዲስ የእንስሳት ኢንሹራንስ ይፋ መደረጉ ሁለት ዋና ምክንያቶች አሉትኝ የሚል ሀሳብ አንስተዋል። እንግዲህ በዚህ መግለጫውን የ የሰጡትን በግብርና ሚኒስቴር የእንስሳት አደጋ ስጋት ቅነሳና የአርብቶ አደሮች አካታች እሴት ሰንሰለት ተጠሪ የሆኑት አቶ ጀማል አሊ ናቸው። እንግዲህ እንደሳቸው ገለጻ ይህ ፕሮጀክት ሁለት አላማዎች አሉት። የመጀመሪያው አላማ ምንድን ነው? አርሶ አደሩ ወይም ደግሞ አርብቶ አደሮችና ከፊል አርብቶ አደሮች እንስሳቶቻቸውን አደጋ በመጣ ጊዜ፣ ድርቅ በተከሰተ ጊዜ እንስሳቶቻቸውን አስቀድመው ሽጠው ወደ ባንክ ገቢ እንዲያደርጉ፣ ባንክ አካውንታቸው ላይ ቁጠባ እንዲያደርጉ የሚያስችል ነው። ከዛም ባሻገር ደግሞ እንግዲህ የድርቅ እንደ ሀገር ድርቅ በተከሰተ ጊዜ በሀገሪቱ የድርቅ ወጃ በተደረገ ጊዜ አርብቶ አደሮች እና ከፊል አርብቶ አደሮች እንስሳቶቻቸውን ድርቁን መቋቋም የሚችሉበትን እድል እንዲያገኙ ቅድሚያ ምላሽ ለመስጠት የሚያስችል ነው። በተለይ ደግሞ የመድኃኒት አቅርቦት፣ የግጦሽ ሳር ወይም ደግሞ የመኖ አቅርቦትና የውሃ አቅርቦት ተደራሽ እንዲሆንላቸው እንዲቀርብላቸው፣ እንዲሁም ደግሞ የብር ድጋፍ ክፍያም እንዲደረግላቸው የሚያስችል ነው የሚል ሀሳብ ነው የተነሳው። በዋናነት የአርብቶ አደሮችና ከፊል አርብቶ አደሮችን ሁለንተናዊ ተጠቃሚነት ለማረጋገጥ የሚያስችል ይፋዊ የእንስሳት ትልቅ ድርሻነት ያለው ትልቅ አስተዋጽኦ የሚያበረክት እንደ ሀገርም ወሳኝና መሰረታዊ የሆነ ጉዳይ እንደሆነ ነው የተነሳው። ያው ኢትዮጵያ ባለፈው አመታት በተከሰቱ በተለይም ደግሞ ድርቅ በተከሰተባቸው አካባቢዎች ያው ከፍተኛ የሆነ የእንስሳት ቁጥር መሞታቸው ነው የሚገለጸው። በዚህ ረገድ አርሶ አደሮች ተጎድተዋል። ይሁን እንጂ ይህ አሁን የተቋቋመው በተቋቋመው የእንስሳት ኢንሹራንስ አማካኝነት ከ76 ሚሊዮን በላይ ከ76 ሚሊዮን ብር በላይ ክፍያ መከፈሉ ነው የተጠቀሰው። እንግዲህ ይህ ይፋዊ ወይም ደግሞ ይህ የእንስሳት የእንስሳት አካሄድ እንስሳቱን እንስሳቱን ለመጠበቅ በሚያስችል ረገድ ተግባራዊ እንዲደረግ ነው የተደረገው። አጠቃላይ የእንስሳት ኢንሹራንስ ምን ይመስላል የሚለውም በግብርና ሚኒስቴር የተዘጋጀው መድረክ ይህን ይመስላል። በምሽት የዜና አወጃችን ደግሞ ለአድማጭ ተመልካቾቻችን በዝርዝር የምናደርስ ይሆናል። አመሰግናለሁ። ሰነ ያለ ቴዎድሮስ አመሰግናለሁ። ለመረጃዎች አማራ ሚዲያ ኮርፖሬሽን በአዲስ የዜና ይዘትና አቀራረብ። ንጋት የጨለማ መገፈፍና የብርሃን ጮራ ከአዲስና ብሩህ ተስፋ ጋር ድንቅ ተፈጥሯዊ መስተጋብር መገለጫ ነው። አሚኮ ንጋት። በአሚኮ ንጋት የዜናና የመረጃ መሰናዷችን አዝናኝ ቁም ነገር አዘል መረጃዎች፣ የአጀንዳና የትንታኔ ዘገባዎች ይቀርባሉ። በነጋሪት ጥንቅራችን የህግ ጉዳዮች አዋጆች፣ መመሪያዎች ይብራራሉ። የጤናና የስነ ልቦና ጉዳዮች በበሳል ባለሙያዎች ይተነትናሉ። ከታሪክ ማህደር ከመጽሐፍት ገጽና ሌሎችም በአሚኮ ንጋት ዓለማችን ባለፉት 24 ሰዓታት ውስጥ በርካታ ሁነቶችን አስተናግዳለች። በአሚኮ ንጋት የዓለም አዳር መረጃዎች የተለያዩ አበይት ጉዳዮችን ወደ እናንተ እናደርሳለን። በአሚኮ ንጋት የሀገር ውስጥና የውጭ የቢዝነስ ዘገባዎች ይቀርባሉ። አሚኮ ንጋት የዜና ሰዓታችን በስፖርታዊ ጉዳዮች አጫጭርና ዝርዝር የሀገር ውስጥና የውጭ መረጃዎችን እናጋራቸዋለን። አሚኮ ንጋት በቅርብ ቀን በአማራ ሚዲያ ኮርፖሬሽን ተከታዮች እንግዲህ እንደሚታወቀው መግቢያ ላይ እንዳልኳችሁ ማለት ነው የኢትዮጵያ ኦርቶዶክስ ተዋህዶ ሃይማኖት ተከታዮችና የእስልምና ሃይማኖት ተከታዮች የጾም ላይ የጾም ወቅት ላይ መሆናቸው ይታወቃል። በዚህ የጾም ወቅት ላይ እንግዲህ ከሁለቱ ሃይማኖት ተከታዮች ምን ይጠበቃል የሚለውና ተያያዥ ጉዳዮችን እንግዳችንን ጨምረን ማለት ነው በዚሁ የአጀንዳ ሰዓታችን በስፋት የምንመለከት ነው የሚሆነው። አሁን ምርጫችሁን አሚኮ ጋር አድርጉ። የኢትዮጵያ ኦርቶዶክስ ተዋህዶ ሃይማኖት ተከታዮች የአብይ ጾምን ሲጸሙ በመረዳዳትና የተቸገሩ ወገኖችን በማሰብ ሊሆን እንደሚገባ የሃይማኖት አባቶች ተናገሩ። ጾም የስጋ ፈቃድን ለነፍስ ፈቃድ ለማስገዛት የሚያግዝ በመሆኑ ህዝበ ክርስቲያኑ ጾምን መሳሪያው እንዲያደርግ የሃይማኖት መምህራን አሳስበዋል። የህዝብ አለም ጌታና ተጨማሪ ያላት ጾም፣ ጸሎት፣ ስግደት የነፍስ የስጋ መድኃኒት በኢትዮጵያ ኦርቶዶክስ ተዋህዶ ሃይማኖት ተከታዩ ዘንድ ታላቁ ወይም አብይ ጾም በምዕመናን ዘንድ እየተጾመ ይገኛል። ጾም ሰው ከምግብ ለተወሰነ ሰዓት የሚከለከልበት ጊዜ ማለት መሆኑን በባህር ዳር ቅዱስ ጊዮርጊስ ካቴድራል የስብከተ ወንጌል ክፍል ኃላፊው መምህር ቃለ ጽድቃዬ ነው ያስተምራሉ። ጾም ማለት ሰው ከምግብ በታወቀ ሰዓት ለተወሰነ ጊዜ የሚከለከልበት ነው ይላል። ጾም ጾም ማለት ይሄ ነው። ጾም ማለት አስራት ነው። በአንድ አመት ውስጥ 365 ቀናት አሉ። ከነዚህ ቀናት መካከል ሰባት አጽዋማት እንጾማለን በነዚህ ውስጥ ስለዚህ እነዚህ ከ365 ቀናት በአንድ አመት ውስጥ ካለው ውስጥ ሰባት ጾም ማለት አስራት የጾም አስራት ማውጣት ማለት ነው። ጾም ማለት ሰው ከምግብ የሚከለከልበት ነው። ለምንድን ነው ከምግብ የሚከለከለው? ሰው ሲባል እንዲረበው ነው እንዲርበው መልሱ እንዲርበው ለምን ነው እንዲርበው የሚያስፈልገው ሲባል ሚራቡትን እንዲያስታውስ ማለት ነው። ሰው ስጋ ብቻ አይደለም ነፍስና ስጋ እንጂ የሚሉት መምህሩ የሰው ልጅ የስጋ ፈቃድ ለነፍስ ፈቃዱ እንዲገዛለት መጾም አለበት ከፈጣሪ ጋር ለመገናኘትም ጾም፣ ጸሎት፣ ንስሐና ፍቅር ያስፈልጋል ሲሉ መክረዋል። የስጋ ፈቃድ ለነፍስ ፈቃድ ጭልጥ ብሎ እንዲገዛለት ሰው መጾም መቻል አለበት። ዝሙት እንዲጠፋለት ሰው መጾም መቻል አለበት። ሰው መጾም መቻል አለበት ምክንያቱም ይህ መብል መቀነስ ምን ይላል? መርከብ ነው ሆድ፣ መርከብ ነው። መርከብ ጭነት ከበዛበት ይሰምጣል። ስለዚህ ሰው ላለመጥፋት ላለመስመጥ በኃጢአት ምግብን መቀነስ እንግዲህ እግዚአብሔር ጋር የምንገናኝበት የቤተ ክርስቲያን ዋናው ዓላማ የቤተ ክርስቲያን ዋናው ዓላማ የሕዝቡን የምእመናንን የነፍሳቸውን ድንግልና መጠበቅ ነው። የነፍስ ድንግልናችን በንስሐና በጾም በጸሎት በፍቅር ነው በትህትና ነው የሚጠበቀው ጾም በጣም ወሳኝና ወደ እግዚአብሔር የሚያስጠጋን ወደ ቀልባችን የምንመለስበት ትልቅ በረከት ነው ጾም ማለት ነው የሚጾም ሰው ጾም ብቻ አይደለም የሚጾመው ጸሎትም አለ ምጽዋትም አለ እንጂ እነዚህ የቤተ ክርስቲያን ትጥቆች ነው የሚባሉት ጾም አለ ጸሎት አለ ምጽዋት አለ በነዚህ ደግሞ እነዚህ አብረው ሳሉ ትህትናና ፍቅር የሚባሉ ነገሮች ፍቅር ካለ ለሁሉም ማድረግ ይቻላል ፍቅር ከሌለው ግን ሁሉም ነገር ቆንጆ የሚባለው ምግብ ላይ መርዝ ትንሽ መርዝ የመጨመር ያክል ይበላሻል። ጾሙን ስንጾም የሌላቸውን ወገኖች እያሰብን መሆን አለበት የሚሉት መምህር ቃለ ጽድቅ መንገድ ላይ ያሉትን ብቻ ሳይሆን አሁን ካለው የወቅቱ ሁኔታ አኳያ በየቤታቸውም የተቸገሩ ወገኖችን መመልከት ይኖርብናል ብለዋል። ሰዎችን ማሰብ በመስጠት ምን የሚጎዳ ነገር። አዳም እኮ ከጎኑ ነቅሎ የሰጠ አጥንት ነው የሰጠው ግን ሔዋናት የመጣች ወደ እሱ ነው የመጣች እና የሚሰጥ ሰው አይጎልበትም ይህኛው ሰርቶ ያመጣል፣ ለነሱ ያካፍላል፣ አቅም ለሌላቸው ይሰጣል፣ ያግዛል። እነሱ ደግሞ የሚያደርጉት ጸሎት የሚጠቅም ለዚህ ሰው ነው። መንገድ ላይ የወጡትን ብቻ ላይሆን ይችላል። በጣም ቤት ውስጥ ሆነው ለመለመን ያፈሩ አሉ። በጣም በጣም ኑሮውን መግፋት ነገን ማየት ያልቻሉ በጣም የከበዳቸው። አንዳንድ ጊዜ ተስፋ መቁረጥ ራሳቸውን ሁል እንዲጠሉ ያደረጋቸው ሰዎች አሉ። እያንዳንዳችን ግን ሩቅ ሳነድ ጎረቤታቻችን ላይ ያለውን ብንጀምር በጣም ቀላል ነው። ሰው እዛው ግቢው ጎረቤቱ አካባቢ ያለውን የሚያውቀውን ሰው ማገዝ መቻል ከቻለ በትክክል ይህ ጾም ተጾሟል ማለት ነው። ህዝብ በሙስሊሙ የረመዳን ወር ጾምን ሲጾም በሰላም ችግሮች እንዲፈቱ ዱአ በማድረግ ሊሆን እንደሚገባ የአማራ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ሸህ ጀዋር መሀመድ ጥሪ ያቀረቡ በዚህ የጾም ወቅት እርስ በርስ ይቅር መባባልና የተቸገሩትን ወገኖች ማሰብ እንደሚገባም ሸህ ጀዋር አሳስበዋል። ኢብራሂም መሀመድ ተከታትሎታል። የረመዳን ወር በኢስላማዊ የዘመን አቆጣጠር ዘጠነኛ ወር ሲሆን ህዝበ ሙስሊሙ ይበልጥ ከአላህ ጋር የሚያቀራርቡ በጎ ተግባራትን ይከውንበታል። የአማራ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ሼህ ጀዋር መሐመድ የረመዳን ወር ጾምን ሙስሊሙ ስጋውን በጾም በማድከም ነፍሱን ያነጻበታል፣ ከበደሎችና ከኃጢአት መንገድ ወደ ይቅርታና ምህረት የሚጓዝበት በመሆኑ እርስ በርስ ይቅር መባባል እና የባህሪ ለውጥ ማምጣት ይገባዋል ብለዋል። አላህን የወደደ ሰው አላህን ያፈቀረ ሰው የጌታነኝ የፈጣሪነኝ የሚል ሰው በውስጡ ሌላን ነገር መሸከምና ሌላን ቁርሾ ነገር ይዞ መቅረብ አይችልም። ለዚህ ረሱል ለ ሰላቱ ወሰላም በአንድ ሐዲሳቸው ሌለተ ኒስፈ ሸዕባን የምትባላለች በዛ ወራት ላይ የአላህ ረሕመት ይወርዳል። የአላህን ረሕመት ነፍሓት አለ ይወርዳል የማያገኘው ሰው ግን ምንድን ነው ይላሉ፣ በውስጡ ጎሚ የያዘ ሰው ነው ይላሉ። ዓለይሂ ሰላቱ ወሰላም፣ ቀልብህን ወደ ኋላ የሚጎትትህ ነገር፣ የሰው ቁርሾ አለ፣ የሰው ሐቅ አለ፣ የሰው መበደል አለ። እንደነዚህ አይነት ነገሮች ከአንተ ጋር እያሉ እንዴት ሆኖ ነው ወደ አላህ ፊት ለፊት ምትቆመው? ስለዚህ ያን ነገር አፉ በሉኝ፣ ይቅርታ አድርጉልኝ፣ አስጥፍቶም ከሆነ በድሎም ከሆነ ያን የበደለው መመለስ ይህን ካደረገ ለአላህ መገናኘት ለአላህ መቅረብ ያ ሰው ዝግጁ ሆነ ማለት ነው። በተለይ አሁን ሀገሪቱ ካለችበት ችግር ወጥታ ወደ ሰላማዊ ኑሮ ለመመለስ በሚደረገው ጥረት ይቅር መባባል አስፈላጊ መሆኑን ሼህ ጀውሃር መሐመድ ገልጸዋል። አሁን ባለንበት ሰዓት ባለንበት ጊዜ በጣም የሰው ልጅ እንደ ሰው ልጅ መተሳሰብ ባለበት ሰዓት ነው ያለነ። ይሄ ከሌለ በጣም በጣም በጣም ከባድ ነው። ማንኛውም ሃይማኖት በለው ኦርቶዶክስም በል ካቶሊክም በል ፕሮቴስታንትም ብለው ሁሉም ይህን አብሮ የሚያውጅ ነው ያለ። ማንም የሃይማኖት ሰው ማንም ሰው በድል አይልም። ማንም ሰውን አስከፋ አይልም። ማንም እንዲው ነገር እንድትዝም አይፈልግም። ሁላችንም ወደ አላህ ስንዞር የሰውን ልጅ በሙሉ ለፈጠረ ጌታ ነውና ምንዞረው የሰውን ልጅ በሙሉ ፈጣሪ ሰው ነውና እያሰብነ እየተዛዘነ እየተገዳደፍነ እየተፈቃቀርነ እናንተ ለመሬት ካለው ካዘናችሁ አላህ ደግሞ ለእናንተ ያዝናል ይላልና፣ ረመዳን የሚባለው ነገር ትልቅ የሆነ ደርስ ነው፣ ትምህርት ነው። ግን ያን ማን ነው? የኔ ነው ብሎ ለሚያዳምጠው ለሚሰራበት ሰው ሁላችንን አህለ አላህ ያደርገን እላለሁ። እንሻላ ሁሉም ሙስሊም ለሰላም የበኩልን ድርሻ ሊወጣ እንደሚገባም የአማራ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዚዳንት ሼህ ጀውሃር መሐመድ ጥሪ ያቀርበዋል። ሰላምን ለማምጣት ወደ ሰላም ለመመለስ መጀመሪያ አንተና እኔ ሰላም እንሁን። ሰው ራሱ ሰላም ይሁን። አንተ ሰላም ካጣ ቤትህ ሰላም ያጣል። አንተ ሰላም ከሆን ቤትህ ሰላም ይሆናል። በዚሁ ሂድበት አገርም እንደዚሁ ነው። እያንዳንድ ሰው ድርሻ ነው። ሰላም የሚባለው ነገር የእያንዳንዱ የባለስልጣንም አይደለ፣ የሃይማኖት መሪውም ብቻ አይደለም፣ የህብረተሰቡም ብቻ አይደለም። የእያንዳንዳችን ተልእኮ ወይ እያንዳንዳችን ተግባር ሰላም መሆን አለበት። እኔ ሰላም ከሆን በዙሪያ ያለው ሰው ሰላም ይሆናል እንደዚሁ ሌሎችም እንደዚሁ ነውና ይሄ ረመዳን በተለይ ለሀገራችን ላለንበት ነባራዊ ሁኔታ ላለንበት አሁን ላለንበት ወደ አላህ ዙረን ቶብተን አልቅሰን ያረቢ ረቢ የአላህ መቼም ወንጀላችን ነውና፣ ይሄን ወንጀላችንንም ማረን፣ አገራችንንም ሰላም አድርግልን እያልን አላህ መለመን አለብን እላለሁ እንሻ አላህ ከዚሁ ጉዳይ ጋር በተያያዘ ተጨማሪ መረጃ ሊያደርሱን የአማራ ክልል የሀይማኖት ተቋማት ጉባኤ ጽህፈት ቤት ኃላፊ አቶ ፋሲል ታዬ እዚህ ስቱዲዮ ሆነው የሚገኙት ከሳቸው ጋር ቆይታ የምናደርግ ነው የሚሆነው። እንኳን ደህና መጡ እንግዳችን። አመሰግናለሁ። መልካም። እንግዲህ በአሁኑ ወቅት የኢትዮጵያ ኦርቶዶክስ ተዋህዶ ሀይማኖት ተከታዮችና የእስልምና ሀይማኖት ተከታዮች ጾም ላይ መሆናቸው ይታወቃል። ታዲያ የሁለቱም ሀይማኖት ተከታዮች ጾሙ ሲጾሙ እንደ አማራ ክልል የሀይማኖት ተቋማት ጉባኤ ምን ይጠበቃል? ምን ሊያደርጉ ይገባል ይላሉ? እስቲ ከዚህ እንጀምር። አመሰግናለሁ። በመጀመሪያ ለመላው የክርስትና እምነት ተከታዮች ይልቁንም የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እንዲሁም ለኢትዮጵያ ካቶሊካዊት ቤተክርስቲያን ይህንን ጾም አውጀው የሚጾሙት በመሆኑ እንኳን አድረሳችሁ። ከዚህ በተጨማሪም ለኢትዮጵያ የእስልምና ሃይማኖት ተከታዮች እንኳን ለታላቁ የረመዳን ጾም በሰላም አድረሳችሁ እላለሁ። እንግዲህ እንደሚታወቀው ይሄ ወቅት በጣም በጉጉት በእስልምናው፣ በክርስትናው በጉጉት የሚጠበቅ በሀገራችን ትልቅ ቁጥር ያለው ምዕመን የሚጾመው በጾምና በጸሎት ወደ ፈጣሪው የተለያዩ ጉዳዮችን የሚያቀርብበት ነው። የመጀመሪያው ፈጣሪ ስላደረገለት ነገር ምስጋና የሚያቀርብበት ሲሆን፣ ሁለተኛው ደግሞ በአኗኗሩ ከፈጣሪ እና ከሰዎች ወይም ከፍጥረታት ጋራ በሚያደርገው መስተጋብር ለጎደለው ነገር ይቅርታን የሚጠይቅበት በቀጣይም ደግሞ መጪ ጊዜ የተሻለ እንዲሆን የተሻለ ሕይወት እንዲኖር ሰላም እንዲያገኝ ጤና ጤና እንዲያገኝ ሕጻናት እንዲያድጉ አረጋውያን እንዲኖሩ የሚጸልይበት በጣም ትልቅ የጾም ጊዜ ነው። እንግዲህ ሃይማኖተኝነት ሙስሊሙንም ክርስቲያኑንም በጋራ የጋራ የሚያደርግ የጋራ ሴት ነው። ይሄ ሃይማኖተኝነት ደግሞ ስራዎች አሉት። ከነዛ ውስጥ አንዱ ጾምና ጸሎት ነው። ስለዚህ በዚህ በዚህ በጾምና በጸሎት ወቅት ከሁሉም ምዕመናን በርካታ ትሩፋቶች ጎላ ብለው ይታያሉ። ለምሳሌ በመተጋገዝ በመረዳዳት በኩል ለየት ባለ መንገድ ይሄን የጾም ወቅት በሙስሊሙም በክርስቲያኑም ጎላ ብሎ እናየዋለን። የተራቡ ሰዎችን በመመገብ ትልቅ ዝግጅት ይደረጋል። ለተራቡ ለታረዙ የማልበስ እንዲሁም ደግሞ ሌሎችም እንክብካቤዎች የሚፈልጉ ሰዎችን የበለጠ ትሩፋት የሚደረግበት ነው። ስለዚህ እንዲያውም አንዳንድ ቤተ እምነቶች ምን ያደርጋሉ? በዚህ ወቅት በጾም ወቅት በጾሙ ምክንያት የሚተዋቸውን የቁርስና የምሳ ገንዘቦች በመሰብሰብ ለችግረኞች የምግብ የአልባሳት ድጋፍ ያደርጋሉ። ስለዚህ በዚህ በጾም ወቅት ሙስሊሙም ክርስቲያኑም የበለጠ ለበጎ ስራ መነቃቃት መንፈሱን የበለጠ ማደስ እንደሚገባ በሃይማኖት ተቋማት ጉባኤው ስም ማሳሰብ ወዳለሁ መልካም ነው እንግዲህ በተለይ ደግሞ ለሀገር ሰላም በማሰብ ረገድ ከሃይማኖት አባቶች እና ከሃይማኖቱ ተከታዮች ስምን ይጠበቃል ይላሉ እንግዲህ ሰላም ወደ ፈጣሪ የምንማለልበት አብይ አጀንዳ ነው በሰላም ጉዳይ ቤተ እምነቶች የተለያየ ጸሎት ና ምህላ ያውጃሉ ይሄ ወቅት ደግሞ በይበልጥ ለሰላም የሚንበረከኩበት ስለ ሰላም የሚጸልዩበት በሰላም መኖርን የሚለማመዱበት የራሳቸውን ህይወት የሚያዩበት ሰላም የምትለማመጁ ነገር ነው። ለሰዎች በጎ የሚያደርጉበት ሌሎች ሆነው ወደ ሰላም እንዲመጡ የሚቀሰቅሱበት በአጠቃላይ ጠብ የሚቆምበት ፈጣሪ ቦታውን የሚይዝበት የጠብና ከጠብ ጋር ተያያዥ የሆኑ ጉዳቶች የሚቀነሱበትና የሚጠፉበት እንዲሆን ምእመናን አጥብቀው የሚጸልዩበት ጊዜ ነው። ይህንንም አስታኮ በመስጊድም በቤተክርስቲያንም የተለያዩ አስተምሮዎች ይሰጣሉ። ስለዚህ ከምእመናን የሚጠበቀው ነገር የአባቶችን አስተምሮ በመስማት የሰላምን ህይወት መለማመድ፣ ስለ ሰላም ብዙ ማውራት፣ የሰላም ጥሪ ማቅረብ፣ እነዚህ በዚህ ወቅት የሚጠበቁ አበይት ጉዳዮች ናቸው። መልካም ጥሩ መረጃ ነው ያጋሩን። የአማራ ክልል የሃይማኖት ተቋማት ጉባኤ ጽፈት ቤት ኃላፊ አቶ ፋሲል ታዬ ስቱዲዮአችን ተገኝተው ላጋሩ መረጃ አመሰግናለሁ። መልካም ቀን ይሁንላችሁ። እሺ